መቶ ጉድ ጉድ፣ አሰላሙ አሌይኩም ወረመቱላ ወበረካቱ። ሰላም ወደና የተከበራችሁ የቻናሌ ተከታታዮች ሁላችሁንም ሰላም ብያለሁ፣ ብያላችሁበት ሰላማችሁ ይብዛ። እንግዲህ መግቢያ ላይ እንደተመለከታችሁት ያው ከሁለት ወር ሆኖ መሰለኝ እጣ ምናምን እየተባለ ሀቢባ ቤት አይታችሁ ከሆነ ትናንትና ራሱ ወደ ስልሳ ሀምሳ አይደለም ሰላሳ ሶስት ሺህ ህዝብ እየተከታተለው ነበር፣ ላይቭ ማለት ነው። እንግዲህ ያ ሁሎ አስቦት እጣ የቆረጠ ነው ማለት ነው ለእኔ ይደርሰኛል ለእኔ ይደርሰኛል እየተባለ። በመጀመሪያ ደረጃ በእምነት ራሱ ከሄድነ በእስልምና ሀራም ነው፣ አይፈቀድም። ሲቀጥል ደግሞ አንድ ሰው አንድ ሰው ሁለት ሰው ቤት ሊበላ የእናንተ ማሽቃበጥ ምን ይሉታል? አሁን ይቺ ልጅ በአምሳ ሁለት እጣ ቆርጣ አልወጣላትም። አሁን እያለቀሰኝ ነው። አብዳለች። አምሳ ሁለት እጣ አስቡት። አንድ ሰው አምሳ ሁለት እጣ እና ምን ሆናችሁ ነው ሁል ጊዜ ጅል የምትሆኑ? ምን ሆናችሁ ነው ሁል ጊዜ ይዋ? አስቡት እንግዲህ ሀምሳ ሁለት እጣ በሁለት ሺ ብር ስታባዙት ትንሽ ጨምር አርጋችሁ ህገ ወጥ ቤት ይገዛል። አዲስ አበባ ኮንዶሚኒየም ባይገዛ እንኳ ማለት ነው። እና ለምንድን ነው ገንዘባችሁ የት እንደምትጥሉት አታውቁም። ሁልጊዜ ህፃን ሁልጊዜ ሞኝ የምትሆኑት ለምንድን ነው? ሀቢባ ኮ ላይቭ ላይ ቁጭ ብላ ብታስተዋወቅ ቁጭ ብላ እሷ እንኳን ቤት ባይደርሳት ኮሚሽን አላት። እያስተዋወቀችበት ይከፈላታል። ላይቭ የሰላሳ ምናምን ሺህ ህዝብ ይከፍላታል። ምንም እኮ እንትን ያለችው ነገር የለም የተጎዳችው ነገር የለም። እናንተ ናችሁ በመናው ሁለት ሶስት ሰው ቤት ላገኘ እናንተ ገንዘባችሁን፣ አንዲቱ አርባ ምናምን እጣ እጣ ከፍላ ነው እንግዲህ ቤት ራሱ ያገኘችው ማለት ነው፣ አንድ መኝታ ያገኘችው እና ገንዘባችሁን ወይት እንደምትጥሉ ትወቁ እና ለምንድን ነው እናንተ ዘላለም አለማቸውን የዋህ የምትሆኑት? ሲጀመር እዚህ ጋር እየተጠቃቀሙባችሁ ነው፣ ጋይስ። የምሬ ነው የምላቸው። ማንም ወይ ከቤተሰብ ወይ ከሚተዋወቁት አውቀው ዝም ብለው የራሳቸውን የሚፈልጉትን እጣ እያወጡ ነው እንጂ እንደዚህ በጣ አይደለም። ገባችሁ አይደለም? ሞኛ ትሆኑ ገንዘባችሁን አታባክኑ። የያዙት ይጠቅማችኋል። ይሄ ቤት የሚያከፋፍለው ድርጅት እኮ ምንም የሚጎዳው ነገር የለም። እንግዲህ አስቡት ከአንድ ሰው ወደ መቶ ምናምን ሺ ብር እያገኘ ከዚህ ሁላ ሕዝብ እንግዲህ የሚያገኘውን በሁለት በሁለት ሺ ብር አስቡት እና ምንም የተጎዳው ነገር የለም። የተጎዳችው ማናት? አምሳ ሺ ስልሳ ሺ ከፍላ ባዶ የቀረችው ማለት ነው። እና ለምንድን ነው እናንተ የዋህ የምትሆኑት? በቃ የሆነ በነፈሰበት አትንፈሱ። የምሬ ነው ወላይ ምንድን ነው ያኔ ሁልጊዜ ህፃን ሁልጊዜ የአረብ ሀገር የዋሆች የአረብ ሀገር ጅሎች ስትባሉ ትኖራላችሁ። እንዴ እንዴ ሲጀመር ምን ያደርግላችኋል? አስር አመት ለፍታችሁ ያልመጣ ቤት አሁን በሁለት ሺ ብር ይመጣል ብላችሁ ነው ጋይስ? እና አትሞኙ። የምሬ ነው ምላችሁ ሞክሮ እድላችሁን በአንዴ ማለት ነው ሁለት ሺ ብር ምናምን ሞክሩ። ማፌ መሽክላ ከመጣ መጣ፣ ካልመጣ ደግሞ ካላስ ምንድነው መቶ ሺ ስልሳ ሺ ሰባ ሺ እናንተ መጅኖን። ከዛ የአረብ ሀገር ሴት የዋህ ሲጀመር ሚዲያ ላይ ራሱ ያመጡት የዋህ መሆናችሁን አይተው ነው የምንረይ ነው ምላቸው እንጂ እዚህ ሚዲያ ላይ አይመጣም ነበር። ሀቢባ ምንም ምትጎዳው ነገር የላትም። አስራ ስምንት እጣ ሀታይ ሰው ነው የቆረጠላት። አስቡት፣ እራሷ እንኳን ገንዘብ አውጥታ አትቆርጥም። አስራ ስምንት እጣ ቆርጣለች ግን ሰው ነው የቆረጠላት ከዛው ከተመልካቹ ማለት ነው። ብልጥ ናት። ብልጥ መሆን አለባችሁ ጋይስ። ዝም ብላችሁ በተመራው አትመሩ። የሆነ ነገር ሲመጣ ግር ብላችሁ አሁን ሰሞኑን ትዳር ምናምን ትዳር እሷ ስለንዎች ደኸልሃ እናንተን የምትድረው ምን አይነት የትዳር አገናኝ ሸሪያ ፍርድ ቤት ናት? ረ በጣም ነው የምደብሩት ወላ ክብራችሁን ዝቅ ያኔ ሴት ልጅ በፊት በእርግጥ አግቡ ችግር የለው መብታችሁ ነው ግን ይሄ አይመጥንም በቃ በሚዲያ ላይ ተገናኝታችሁ ነ ግር ትላለ ዳሪኝ ምና ላስ የምታውቂውን በውስጥ መስመር ያለውን አታገቢም እንደዚህ ሚዲያ ላይ መታችሁ እኛንም አይመጥን እኛ ሲጀመር ሀበሻዎች ምንም አይኖረን ግን ይሄ ይሄ አይን አፋርነታችን ነው ደስ የሚለው ገባችሁ አይደል ይሄን ሁሉ እያጠፋችሁ ያላችሁ ቲክቶክ ላይ አሁን አዲስ የሆነ ነገር ሲመጣ በቃ ግር ብላችሁ ለቀልድ እንኳን ቢሆን ይደበራል ወላሂ እርግጥ ነው ትዳር ፈልጋችሁ ሊሆን ይችላል ወይም እድሜያችሁ ሄዶ ሊሆን ይችላል የራሳችሁ የምትሉት ሰው ያስፈልጋችኋል ግን ደግሞ እሷ የትኛው ኤጀንሲ ሁና ነው የትኛው የትዳር አራአይ ሁና ነው እሷ ነው ሄዳችሁ ሀጋቡኝ የምትሉት? እሷ ማለት እኮ ረመዳንን እየጾመች ማታ ከሌላ እምነት ወንድ ጋር የምትተኛናት ሰራሀ። ወላሂ ይሄ ዝርክርክ ያለ ህይወት፣ ለልጆቿ ትዳር እኮ ማለት ያ ለትዳር ለናንተ አራአ የሚሆን እኮ በዲኑ ጎበዝ፣ በሃይማኖቱ ጎበዝ ልጆቹን በሃይማኖት የሚያሳድግ እኮ ነው። እንደዚህ ልቅ አይደለም። ገባችሁ አይደለም? ስለዚህ እሷ እየተጠቀመችባችሁ ነው። እናንተ እንደፈለገ የታሽከርክራለች። አንድ ጊዜ በህይወት ታሪካችሁ ትገባለች፣ አንድ ጊዜ ላጋባችሁ ትላለች፣ አንድ ጊዜ እልቅ። አሁን ላይ ገንዘባችሁን አትጨርሱ ጋይስ፣ ገንዘባችሁን አትጨርሱ። አሁን የእስካሁኑ ቀልድ ወሬ ነበረ፣ አሁን ደግሞ በቁም ነገር መታላችኋለች። ስለዚህ ሞኝ መሆን የለባችሁም ጋይስ።